ብሎ አሁን ደግሞ ጭራሽ እኔ የሌላ ዜጋ ቢሆን አይደንቀኝም አይገርመኝም። ለምን የሌላ ዜጋ ነው ብለህ ታስበዋለህ። ግን በሀገርህ ዜጋ ያሁን በሴት ሴት ለሴት እንደዚህ በዚህ ደረጃ የሰው ልጅ እንዲህ ተቆራርጦ ምናምን በሻንጣ እንዲየረ እንዲህ እኔ እኔ እኔ እኔ እንጃ። ቆይ ልክን ላለው ስታዩ ይሰቀጥጠሃል። እንዳለ መረጃውን ልከውልኛል። ደረጃ አብረሽ በዚህ ደረጃ ማለት በዚህ ደረጃውን ብዙ ግድያዎች አይተናል፣ ሰምትና ግን በዚህ ደረጃ እንደዚህ በጣም አይደለም። ለማየት ስታወራ ራሱ በጣም የሚከብድ ነገር ነው። ምን ውነን ነው? ምን በምንድን ነው የተገናኙት? የዚህ ነው ያክል ወንድም ይሁን ለአንድ ነገር ልንገር፣ አይደለም እኛ ኢትዮጵያውያን ይቅርና ይሄ ያስገረመን አረቦቹ እንኳን በየቲክቶኩ ላይ ሲሰሩ በጣም ገርሟቸው ነው እየሰሩት ያሉት። የሚገርመው ነገር ገርሟቸው በቃ፣ ዜጋ ዜጋን እንግዲህ፣ እኛ እስከማቆረስ የሀገር ጅብ በአባባልም ደረጃ እኮ ሲባል እኮ የሀገር ጅብ ገሎ ነው የሚበላ፣ የሰው ሀገር ጅብ ግን በሕይወት እያለ ነው የሚበላ የሚባለው ነገር። በጅብ ነው ምሳሌውን የምንሰማው፣ ግን እኛ ኢትዮጵያውያን ከጅብ ያልተናነሰ ጅቦች እየሆንን እየሄድን ነው ጀለሴ፣ በሚያሳዝን ሁኔታ ማለት ነው። በእውነት እውነቴን ነው የምልህ። እና በዚህን ሰዓት እኔም አሁን የሰራሁት ቪዲዮ ላይ ምንም አይነት ጓደኛ አትያዙ ብዬ የሰራሁት ላ ብያለሁ፣ እኔም ተናግሬአለሁ። አንዳንድ ሰዎች ገብተው ኮመንት ላይ እንዴ የኔ ጓደኛ ማ መልካም ናት የኔ ጓደኛ ሊሉህ ይችላሉ እኮ። አሁን ባለበት ደረጃ ነው የሚለኩት ነገን ግን አያስቡትም። ገብተዋል አለ። ከዚህ አንጻር ግን በጣም በጣም የሚሰገጥጥ የሚዘገንን እልክልሃለሁ። ስታየው አንተ ራስህ ሳትወድ በግድ ቪዲዮ እንድትሰራ ነው የሚያደርግህ። እመነኝ ስታየው የተላከልኝን ዓረብ የላከልኝን መረጃዎች እና ማስረጃዎች ስልክልህ እውነት ነው ምለት እንዲሁ እንዲሁ አንተ ሰው ስለሆንክ ብቻ ውጣና ተናገር ነው የሚልህ። ለምን ስደት ስደት ነው። አረብ ሀገራትን እንደምናውቀው የግዴታ ቤሩት ወይም ዱባይ ወይም ኳታር ወይም ደግሞ ሌላ ሀገር መባል የለበትም። ስደት ስደት ነው። ስደት ላይ ያለነው ደግሞ እኛ ኢትዮጵያውያንን፣ እኛ ኢትዮጵያውያን ስደት ላይ መተባበር መደጋገፍ ሲገባን ጭራሽ አልፈን ተርፈን በዚህ ደረጃ የሰውን ልጅ እንደ ስጋና እንደ ስጋ ቤት አዘ በሬ እንደሚከተከተው አይነት የሰው ልጅ። ኧረ በስመ አብ። ቆይ እልክልሃለሁ፣ እልክልሃለሁ። እኔ እኔ ቃላት አጥሮኛል። ይሄ ነገር እኮ አንዴ፣ እኔ እንጃ። ብዙ ልጆች እረስተውታል መሰለኝ። ዲጄ ታስታውሳለህ? አንዴ ዱባይ ሻርጃ ታስታውሳለህ? ያስጠጋቻትን ልጅ፣ እንደዚህ ግን እሷ እንደዚህ አልቆራረጠቻትም፣ ግን አስጠግታት እኔ እዛ ይሄ ሶስት አመት ሆኖታል እንደዚሁ ነው። መንገድ ላይ ነው አግኝታ ያስጠጋቻት ካስጠጋቻት በኋላ ጭቅጭቅ አድርጋት ይሄ አንገቷን አርጋት ያስጠጋቻትን ልጅ ማለት ነው። እንደዛ ገላት ሄዳ። አንዴ ሻርጃ በፖሊስ ሲናወጥ አታስታውስም? ሁሌ በጣም እኛ ሁሉ እየተናገርን ነበረ። አሁን ኢትዮጵያውያን በቃ እርስ በርስ ስደት ላይ እንዳንተማመን ልንሆን ነው። የሚገርመን እዚህ ሀገር ምን እንዳየው ልንገራውን አብርሽ፣ እዚህ ሁሉም ሰው በራስ መንገድ ነው የምትንቀሳቀሰው። ጓደኛ የሚባል የለም ሌላ ሰው የሚባል የለም። ራስን የምትወጣው ራስን የምትገባው ሁሉም የራሱን ሕይወት ይዞ ነው ሲሮጥ። እኔ ገርሞኝ ሰው አይወዱም እንዴ ሰው አይፈልጉም እንዴ አበሻው ሁሉ እስከ ማለት ደርሼ ነበር። ግን ሲስተሙ ነው እዚህ ያሉበት ወይ፣ ነው ገባህ። አይደለም የሚሄዱበት ሰው አሁንም ሌላ ሀገር ያለ ነው ደግሞ ስንተጋገዝ ስንዋደር ጥሩ ነው ሲባል፣ በዚህም ደረጃ እንግዲህ ደግሞ የዝች የከፋ ሰው እንግዲህ እንደዚህ ተቆራርጦ ይገርማል። በእርግጥ እኔ አሁን ብቻዋን አላረገችም ነው የምለው፣ አብረሽን ያገዛት ሰው አለ እስከ መክተፍ እስከ መቆራረጥ እየደረሰችበት። ምክንያቱም የሰው ልጅ አጥንት ልክ እንደ ከእንስሳ ይበልጣል ጥንካሬው በነገራችን ላይ እና ይህን ያህል ደረጃ ወይ አንድ ነገር ልንገርሽ፣ እኔ እዚህ ስደት ላይ ብዙ ጊዜ ካስተዋልሽኝ፣ ወይቱ ላይም ስናገር ካስተዋልሽኝ፣ እዚህ ሀገር ከመጣሁ አሁን ለምሳሌ ወደ አስራ ምናምን አስራ አምስት ምናምን ዓመት ሆኖኛል እዚህ ስደት ላይ ማለት ነው በሚገርም ሁኔታ ግን እንድም የልቤም ሆነ የጓደኛ የሚልባል ነገር ባናት ይተከል ምል ሰው ነኝ እኔ ከድሮም ጀምሮ ነው ምልሽ። እዚህ ልብናን ላይ ስኖር ከማንም ጋር ልቀራረብም ከሀይ ሀይ ውጭ ማንም እኔ ቤቴም እንዲመጣ አልፈልግም፣ እቤቱም የሚሄድበት የለኝም። የሁሉ አመት ስቆይ ማለት ነው። ግን ይህንን ነገር ያስከሰተኝ ምንድነው ብትይኝ፣ ወድጄ አይደለም፣ ወድጄ አይደለም። እኛ በሾች አሁን እኛ ኢትዮጵያውያን ያኔ ጥቂት በሚባል ደረጃ አይደለም የማወራው ከፍተኛ በሚባል ሁኔታ በጣም ጨካኝ ሆነናል። አንቺ ጨካኝ፣ በጣም ጨካኝ እኔም ባለቤቴም ሰው አንፈልግም። የሚገርምሽ ግን ሰው አንፈልግም ስልሽ ወደን አደለም፣ ህይወት ራሱ ያስገድድሻል። ገብቶሻል? ይሄ ነገር ገና ሳይመጣ በፊት ነው እንዳልሽው። አሁን የሰው ልጅ ሲከተከት እንደዚህ ሲቆራረጥ እንደዚህ የከተቷት፣ ሻንጣ ላይ የከተቷት ቪዲዮ ላይ እኔ የሰራሁት እንትን ላይ ካያችሁት የሆነ አነስ ያለ ሻንጣ ነው። እዛ ውስጥ ለመክተት ምን ያህል እንደከተከቷት ምን ያህል እንደቆራረጧት እንግዲህ አስቡ። ምን ያህል ከዛም አልፎ ተርፈው ሽታው ስላስቸገራቸው ብቻ ፌስታል፣ የቆሻሻ መጣያ ትልቅ ጥቁሩ ፌስታል ውስጥ ከተዋት፣ ከዛም ሻንጣ ውስጥ ከተው ነው እንግዲህ የጣሏት ማለት ነው። የሰው ልጅን የሰው ልጅን ነው የምናወራው ምንድን ነው ቆይ፣ በምን መንስኤ ነው በምንስ ቢጣሉ ነው ምንድን ነው የሚለውን እንግዲህ አሁን ሲወጣ በደንብ ማብራሪያው ይሰጣል፣ በመረጃ እና በማስረጃ መጣሉ ነገር ግን ስመጣ ግን ከዚህ በኋላ መመክረው ለእህቱ ለወንድሞቼ በስደት ያላችሁ የሰውን ልጅ ጓደኛም ይሁን ምንም ምንም ያኔ ጥንቃቄ አድርጉ። የሰውን ልጅ ምግብ አይደለም እንደ ምግብ ጨው እንደዚህ አለው የለውም ብላችሁ ቀምሳችሁ አይደለም የምትገናኙት። የሰው ልጅ ስቆ ይሄ ጥርስ የሚባል ነገር አለ፣ ድራማ የሚባል ነገር አለ። በድራማዊነት መልክ በቃ የሳቀ እየተጫወተ ይመጣና ጓደኝነት ይመሰረታል ከእናንተ ጋር። ነገ ግን እናንተ ውድቀት ውስጥ ወይ የሆነ ነገር ውስጥ ስትገቡ ሴቭ የሚያደርጋቸው ነገሮች አሉ። ገብቷቸኋል? አይምሯችሁ ውስጥ ባዳ ነው። ጓደኛ ስትሉኝ ባዳነቱን ነው ማቀው ነኝ ስጋ አይደለም ገብቷቸኋል? አደለም ከዚህ አንጻር ነገ እንደ ጦር መሳሪያ ይጠቀምባቸኋል። እምላችሁም ለዚህ ነው፣ አያችሁ እኔ ወድጄ አይደለም ሰውን ምሸሸው፣ ወድጄ አይደለም። እዚህ ሀገር ላይ ማንንም ብጠይቁ ሊብነን ላይ አብርሽ እስ የትኛው ጋር ተሳትፏል፣ የትኛው ጓደኛ ጋር ሄዷል፣ የትኛው ፕሮግራም ሲዘጋጅ ሰርግም ይሁን ቤቢ ሻወርም ይሁን ምንም ይሁን የትም ዝግጅት ላይ ተጠርቼ አልሄድም። የማልሄድበት ምክንያት ራሴን ሆኜ እኔ ከሀገሬ ስወጣ ድህነቴን ላራገፍ በፕሌን ተነስቼ ወደ ሰው ወደ ሊብነን ልክ ስመጣ እራሴን ችዬን የመጣሁት ከዛ በኋላ ነው። እዚህ ጓደኝነት የምመሰርተው አደለ። አሁን ግን አልፈልገውምም በፊትም አልፈልገውም ሰውንም እየመከርኩ ነበረ። አሁን ምንድን ነው እኔ አሁን የሚያናድደኝ ምን እንደሆን ታውቃላችሁ? ከዚህ በኋላ አረቦች ኢትዮጵያውያንን እዚህ ሀገር ላይ ኢትዮጵያውያንን ለመቅጠር ሲያስቡ ምንድን ነው አይምሯቸው ላይ የሚመጣው? በየአረም ዜናው፣ በየምኑ የተጥለቀለቀው፣ በየቲክቶቁ አረቦች ገንፍለው እየተናገሩ ነው ያሉት የሚገርመው የሚያሳዝነው ነገር ከዚህ አንጻር ማሰብ አለብን እኛን ጽሀን እንዴት ነው ሰርተን እንዴት ነው የምንበላው ምረጋጦጥ ምረ አልባሌ ሰዎች ባሉበት እዚህ አገር ላይ ማለት ነው እና እንዴት ብለን እንስራ ነገ እኛን ለመቅጠር እንዴት ነው ይፈሩናል አኪድ እቺ ሴት የሀገሯን ልጅ እንዲህ በዚህ መልኩ ከበላች ለኛማ ለእኛማ አይመለሱም ነው ኢትዮጵያውያን የሚሉት አኪድ እርግጠኛ የምሆንበት ነገር እንደ ሰይጣን ነው የሚያዩን ከዚህ በኋላ እንዴ እኔ በጣም ነው ያሳዘነኝ። እኔ በጣም እኔ ሙሌ ስልክልህ ታየዋለህ። ቪዲዮም ፎቶም ተልኮልኝ የልጅቷ እዛ ሻንጣ ውስጥ ከፍተው ፖሊስ ከደረሰ በኋላ ሻንጣውን ከፍቶ እንዲገልጦ ያሳየው ልጅቷን፣ እኔ እንጃ፣ እንዲህ ተነፋፍታለች፣ ጠቁራለች፣ እንዲህ በቃ ሌላ ሆናለች። በቃ እና ደግሞ እግሯ፣ እጇ፣ ምኗ፣ ምኗ ተቆራርጦ ቁጭ ብሎ እንዲህ፣ ጭንቅላቷ እንዲህ ምንድን ነው ሆረር ፊልም ላይ ነው። እንዲህ ያለ ነው። ምንድን ነን እኛ? ምንድነን እኛ ኢትዮጵያውያን እንዲህ ወዴት እየሄድን ነው? ፈሪሃ እግዚአብሔር ጠፋ። እንዲህ በጣም ያሳዝናል። እውነት እኔ ተናድጃለሁ። እኔ እዚህ ብልብነን እኔ ዜጋው እንኳን እኩል ተሳፍተን እኩል ሚዲያ ላይ አቅርበውን እኛ ኢትዮጵያውያንን ከማዳሞች ጋር የሚከራከሩ የሚሰዳደቡበት አገር ቢኖር ፍሪደም ያለበት ከአረብ ሀገራት ሁሉ ፍሪደም ያለበት ሀገር ቢኖር ይሄ ነው። የእኛ ግን ፍሪደም ሲሰጠን ምን አይነት ሰዎች ነን እኛ? በሾች ልክ የሆነ እርምጃ ሲሰጠን ሶምሶማ ሶምሶማ ሲሰጠን ሩጫ በቃ ማንጠግብ ሰዎች ብንኖር እኛና እኛ ፊት ሲሰጠን ፊት ምንል እኛ ነን። ከዛ አንጻር ነው እ ሚያናድ ሙ በነገራችን ላይ እኔ ብዙ ጊዜ ነው የምለው ስፔሻሊ የሴት ጓደኛ ስደት ላይ አያስፈልግም፣ ሴት ጓደኛ ያላችሁ ብዬ ብዙ ጊዜ ይናገራል። በጣም ብዙ ጊዜ በጣም ስፔሻሊ ስደት ላይ ያሉ በጣም ከባድ ነው። ምክንያቱም በዚህ ደረጃ ይሄን ያህል ርቀት ሂደን እንደዚህ እርስ በርሳችን መተራረድ ከጀመርን ነገ እኔ አንተ ቤት አንተ እኔ ቤት ምንም የምንመጣበት የምንገናኝበት ነገር የለም። እኔ ሰው ምን እንደነካው ስደት ላይ ስደት ላይ ያለው ማህበረሰብ ምን እንደነካው እኔ ግራ ነው የሚገባው። አሁን እኮ ኢቨን እንኳን ጎረቤት እንኳን ሂደን እዚህ አጠገቤ ጎረቤት እንኳን ሂጅ ምግብ ራሱ ለመብላት ይደብርሃል። እውነቴን የምነግ ሰው ምን አይነት ሰይጣን እንደሆነ ሰቡ ምን አይነት ነገር ውስጥ እንደገባ አጥ እንዴት ነው የምትሄደው? ለምን ትሄዳለህ? ሰው ቤት ልደት፣ ሰርግ፣ ምን ምን አስኬደ። በዚህ አጋጣሚ ሁሌም የምናገረው ነገር በተለይ እራሳችሁን ጠብቁ ማለት እኛ ከናንተ በላይ አዋቂ መካሪ ሆነን ሳይሆን እንሰየም አባገራ ያለ ሰው ቢመከርም ስለማይሰማ በተለይ በተቻላችሁ መጠን የሴት ጓደኛ ያላችሁ እግራችሁን እጃችሁን ሰብስብ እኔ ምን እንዳለ አንድ ነገር ምን አለ መሰለ፣ እኔ ብዙ ጊዜ እኛ አሁን እኔ ሀበሻ የሚታወቀው እውነት ለመናገር የምንታወቅበት የራሳችን የሆነ ነገር አለን። የእውነት ነው። በስራችን እንታወቃለን፣ ፈራህ እግዚአብሔር እንዳለብን እንታወቃለን። ስደት ላይ አብዛኛውን እኛን የሚመርጡን እና የሚፈልጉን በዚህም ምክንያት ነው። ሌሎቹ ኢቨን የምግብ ሰዓታቸውን የሆነ ሰዓታቸውን እንኳ ዝንፍ አያደርጉም። እኩል ለእኩል ነው የሚመላለሱት። ያን ያን ስለማይፈልጉ ነው ሞር ወደ ሀበሻ የሚያመዝኑ። ነገ ለሌሎቻችን ጠንቅ እንደምንሆን እንዴት ነው መረዳት የሚያቅተን? እኔ የእውነት ነው ምነገር ይሄን ነው የምንረዳው። አሁን እንደዚህ ሆኖ አደለ? አሁን ቤሩት ላይ እንግዲህ ሌሎች ማዳሞች በቃ ኢትዮጵያውያን ያሉትን ሊያባሩ ነው ማለት ነው። ምክንያቱም እናንተ እርስ በራሳችሁ ይህን ያል ከተጨካከላችሁ፣ ነገ ልጄን እንዴት ማምኘት ይችልሽ? ሄደው ይሄ ታሪክ እኮ ልክ ኩዌት እንደተፈጸመው ነው። ልጁን አርዳ ቀቅላ የሆነ ሰዓት ላይ ኢትዮጵያን ሊውጡ ተብሎ እንደተደረገው ገባህ አይደለ? ጉድጓድ ውስጥ ከታ ገላለችም ተብሎ በሞስ የተቀጣች ኢትዮጵያ ይህታ አለች ረስተዋት ከሆነ የዚህን ያህል ነበር። ተዘግቶ ነበር ኤምባሲ። በስንት መከራ ነው የተከፈተው አይደለ? የሆኑ ሀገሮች ሁለት አረብ ሀገራቶች፣ አሁንም ቤሩት ላይ ይሄ ሊሆን ይችላል። በዚህን ያህል ደረጃ መጨከን ከሄድን እንዴት ነው እነሱስ እንደ ሰው እኛን የሚያዩ? አዎ በሀይለኝነት ልንፈራ እንችላለን ግን በዚህን ያህል ደረጃ ሰው ምንገል ከሆነ ለሌሎች የዮነት ድህነትን ለማራገፍ እህት ወንድሞችን ለማሳደግ ብለው የተሰደዱ እህቶቻችን እኛ እንቅፋት እየሆንን ያለ ነው። አሁን ያልታያቸው ይሄ ነው። እኔ የሚሰማኝ ይሄን ነው። እኔ እስካሁን እንደ አይቼ አላመንኩም ነበረ። እውነት እስኪረጋገጥ ነበር እየጠበቅኩ የነበረው ዜናውን አይቻለሁ። የዜድንትን ተለቁ አይቻለሁ። ግን እንዴት ብዬ ለምን መሰለ የተሄደበት ሂደት ጓደኛዋ ከሆነ እንዴት እሷ ሆነች? አሁን ቪዲዮዎች ወጡ ምኖች ወጡ ተብሎ ቪዲዮ ሲለቀቅ ፈራሁ። በቃ ማርያምን ነው ምነግር እኔ እውነቴን ነው የምነግረው። አንዴ እንደዚህ አሜሪካን አሁን በቅርብ በቅርብ እኔ አሁን ትሬድ ላይ ሲሄድ አንዳንዴ ቴንሽን እሆናለሁ። ለምን እንደመሆን ልንገርህ። አሜሪካን ሀገር የሆነች ልጅ የሆነ ስደተኛ ነው የአይምሮ አንድ። እዚህ ሀገር በነገራችን ላይ ብዙ ንቅል ነው ያለው። ንቅል ስላችሁ ዝም ብሎ አይደለም፣ ሙሌ አሸሽ ምናምን ይወስዳሉ። በየመንገዱ እያወራ መሄድ ሰው ብዙ ነው ያለው። ተነስቶ ከመሬት መጥቶ ፊት ላይ ድንቅር የሚልብህ ብዙ ነው ያለው። ይሄ ሀገሪቷም እያውቁታል። በቃ በጣም ነው የሚያስፈራ። እንዲህ አይነት ሰዎች በቃ ይታወቃሉ እኔ ግን እንዲህ አይነት ነገር አረብ ሀገር ማይቻል አቅም የትም አረብ ሀገር ስኖር ሀገሬ አይቻል አቅም እዚህ ግን ስመጣ በጣም ነው እንደዚህ እንደዚህ ሰ እንዲ ናቸው ይላሉ ግን እንደዚህ የሆነ ሰውዬ የሆነችን እንትናዊ የአሜሪካን ሀገር አሁን በቅርብ ነው ጨቅጨቅጨቅ ጨቅ አረጋት ትሬለ በባቡር ላይ ስትሄድ ግን አሁን ጀርባዬ ከጀርባዬ ባዶ የሆነ ቦታ አልቀመጥም ማርያምን ነው ምነግር እንዴት እንደምፈራ የምቀመጠው ከሹፌሩ አጠገብ ፓስ ወይ ቆማለሁ እጅ ላስት እንዲህ ሰው ከጀርባ የሚቀመጥ አልቀመጥም። የዚህን ያህል ነው ሚሞሪ። እኔ እንደዚህ ሚሞሪ ላይ ተጽዕኖ ካረገብኝ ማዳሞችን ደግሞ አስቧቸው። ልጆቻቸውን ያስባሉ። ተኝተን መታ ብትወጋን ይላሉ። አስባችኋል? ይሄን ይሄን ነው የሚፈሩት። ለምን በዚህን ያህል ደረጃ እኛ እንድንጠላ እንሆናል? በዚህን ያህል ደረጃ ውኢትዮጵያኖች፣ ያ እሺ፣ በራሳችን ጉዳይ የራስ ነው በቃ ምንድን ነው እግርና እግር ቢጋጭ ነው የሚባለው አይደለ? በቃ እየተፋጀን ነው፣ በዘሩም በፖለቲካውም በጦርነቱም ግ አለም አውቆማል። አሁን ደግሞ ጭራሽ ሰው ሀገር ላይ የሄድን ሰው በመግደል ከሆነ ሰው ሀገር ላይም እንዳንኖር ሰርተን እንዳንበላ ልንሆን ነው ማለት ነው። እኔ እስከ መቼ ነው እንደዚህ የምትሄዱት? በቃ ማርያምን እኔ ግራ የገባኝና የጨነቀኝ እንዲህ የሆንን እስከ መቼ፣ አንዱን ሳንላቀቅ ወደ አንዱ አንዱን ሳንተው ወደ አንዱ ሁሌ አዳዲስ ነገር። እኔ በተለይ ይህ አመት በጣም ያስጠላኝ እኔ የእውነት ነው የምነግርህ። እኔ ሁለት ሺህ አስራ ስምንት ደህና ነገር የሰማሁበት ነገር የለም። ሁሌ የምሰማው የሚያስጠላ የሚያስጠላ ሚዲያ የተባለ የሚያስጠላ እውነት እንኳንም እኔ አይምሮዬ በሌላ ነገር ተወጥሮ ራኩን ከሚዲያው